ሰውን ማክበር ነው፣ ፍርሃት አይደለም። እሱ ማክበር ክብር፣ ታላቅህን፣ ጓደኛ፣ ወንድምን፣ ታናሽን፣ የሁሉም ሰው የክብር አይነት አለው፣ መንገድ አለው። በደንብ አስተምረውናል፣ ያሳደጉን ሰዎች፣ ማህበረሰብ። ልብ ያለው ያውቃል፣ አይደል? የፈለገ መጥፎ ፋሚሊ ውስጥ ወጣው የሚል ሰው ራሱ በጎረቤት በምና ያውቃል። ልብ በቀና ከሆንክ ታውቀዋል። እነሱን ክብሮች፣ እነሱ ፍርሃቶች አይደሉም፣ ክብሮች ናቸው። በእድሜ ስለሚበልጥህ የምታከብረው ሰው አለ። በእድሜ ስለሚበልጥህ ብቻ ብቻና ብቻ ለምን እሱ ሀያ ዓመቱን እስር ቤት አሳልፎ አይመጣም? ምንም ሳይ የጨለማ ክፍል ውስጥ በእሱ ብቻ በላይፍ ኤክስፒሪየንስ ይበልጥሃል። ፈለገ ትምህርት ተምረህ ብትመጣ ኤግዚስት በማድረጉ ብቻ ምታከብረዋል ታላቅህ። ታናሽን ደግሞ አንተ በስስት የምታከብረው ክብር አለ፣ ኃላፊነት ስላለብህ የትኛውም ታናሽ የሆነ ጭጭ ማለት በጣም ጥሩ ነገር ነው። የሰዎችን የአእምሮ ደረጃ ከዳር ሆነ ለመመልከት ይረዳል። የሰው ልጅ አጋጣሚውን የሚጠብቅ አውሬ ነው። ዛሬ የሚያየሁት አይሶች እንዴት ናችሁ? ዛሬ ደግሞ እስከ ኮፊዬ ነው የመጣሁት። ሴትነት ግን እንደዚህ ያስጠላል። በርመጥ መጥ ኩሽና ለኩሽና እንጀራ መጋገር ወጥ መስራት ከቤት አብትወጡ እንደምታዩት በቢጃማ በሻሽ ቀይ ሞላላችሁ። አንዱን ስታነሱት አንዱ ሲያመልጥ አንዱ ሲያን ስታመልጡ አንዱን ስትይዙ አንዱን ስጥሉ እንዳጠቃላይ ላይፋችሁ በቃ ኩሽና ነው ማለት ትችላላችሁ። እና ሀይሚዬ እንግዲህ እጅግ በጣም አሳዛኝ መልእክት የቲክቶኳ ላይ ያስቀምጣልናለች እጅግ በጣም የሚያሳዝን መልእክት ግን ደግሞ አስተማሪ የሆነ መልእክት ነው፣ ለብዙዎቻችን የሚጠቅም መልእክት ነው። እውነት ለመናገር ሩፍናን ያስተላለፈው መልእክት በመጀመሪያ ፖስት አድርጋለች። በመጀመሪያ ምንድን ያለው ሩፍናን የሰው ልጅ በታላቅነቱ ታከብታላችሁ፣ በታላቅነት ብቻ ለምን እስር ቤት ሺህ ዓመት በስብሶ አይወጣም? ለምን አስር ዓመት ምንም ሳይኖረው አይቀርም? በላይፍ ኤክስፔሪንስ ይበልጣችኋል ያ ሰው። ስለዚህ ታከብሩት ይገባል። ታናሽን ደግሞ በስስ ስታከብረዋለ። በቃ ልክ እንዴት ነው ስለምትሳሱለት ይሁን ብቻ ግን በቃ ትሳሱለታላችሁ፣ ትወዱታላችሁ፣ ሶ ታከብሩታላችሁ ታላቅህን ግን ታላቅ በመሆኑ ብቻ ታከብረዋለ። ደስ የሚል አገላለጽ በነገራችን ላይ በጣም ሞደው። ሮፍናን በጣም ብዙ ነገር ሲባል፣ በጣም ብዙ ነገር ሲወራ፣ በጣም ብዙ ነገር ሲባል ነበር ሮፍናን እውነት የሆነ ሰሞን ታስታውሶ ከሆነ ስልሳ ስድስት ነው፣ እንደዚህ ነው፣ እንትን አምላኪ ነው እ ያልተባለው ነገር የለም እና በዛ በዛ ምክንያት ወጥቶ ኢንተርቪው ተደርጎ ነበር እና ሲያስተላልፈ የነበሯቸው ነገሮች እጅግ በጣም ወጣቶችን የሚገጽጽና የሚያስተምር እጅግ በጣም ማስተዋል በተሞላበት መልኩ ደስ በሚል መልኩ ነበር ሲያስተላልፈ የነበረው። ና ሮፍናን በጣም የሚመቸኝ ልጅ ነው። እንግዲህ ዛሬም ሀይሚዬ ሮፍናንን ይቺን ፓርት ቆርጣ ለምን አስቀመጠች ስቶሪዋ ላይ ሰሞኑን እጅግ በጣም ሚተነኩስ ሳሳው በስቷል፣ ሞተች እስከመባል ድረስ ይሄ ለእናንተ ነው። እውነቴን ነው ምሬ ለእናንተ ነው። ሞተች እያላችሁ እግዚአብሔርን። ዛሬ ደግሞ ብሩኬ ላይ ዞረውበታል። ዛሬ ደግሞ ብሩኬ ላይ ዞረውበታል። ለምን ትላንትና ሃይሜን ለምን ተናገርካት ማለት ሃይሜን አስቆሙ ምናምን ብለን ተናግረን ነበር። በጣም ብዙ ጊዜ ተናግረን ነበርና እሱ ደግሞ ትላንት ወጥቶ ምን ያጣላችኋል ብሎ ነበር። ምን ያጣላችኋል? ለምን አርፋችሁ አትቀመጡም? ለምን አንድ አትሆኑ ምናምን ብሎ ነበር እና ይሄን ነገር ስለተናገረ እኔ ደስታ ወደር የለው መሆኑት ለመናገር። ምክንያቱም ትላንት እና ጠዋት ብሩኬ ዝምታ ይብቃ ብዬ ነበረ። በውስጥም ጽፌለታለሁ። ሀይሚ ስትሰደብ ዝም አትበል፣ በቃ የሆነ ነገር ተናገር ምናምን ብዬ ነበር እና ሁለታችሁም ለምንድን ነው በእኛ ጫማ ተራመዱ ስትባሉ ዝም የምትሉት? ወታችሁ ተናገሩ ምናምን ብዬ ነበር እና ብሩኬ ደግሞ አይታችኋል፣ ትላንትና ላይፍ ላይ በቃ ሲናገር ነበረ። ተው ለምንድን ነው እንደዚህ የምታደርጉት? ለምን እንደዚህ ትሆናላችሁ? እኛ እንድንን፣ እኛ ሰላምንን፣ እኛ ምንም አልሆንን እያለ ነበር እና የእውነት ደስ ብሎኛል። እንኳንም ተናገርክ ይሄንም በመናገርህ እጅግ በጣም ደስተኛ ነኝ። ለምን እነዚህ በጣም አፍልተው ነበር በማያገባቸው ሲያሽቃብጡ ምድራሽ ቃባጭ ማለት ነው እና ሀይሚዬ ደግሞ አይሱሽ የእውነት እግዚአብሔር ምንጊዜም ከየዋሆች እና ከእውነተኛ ሰዎች ጋር ነው። ትላንት ስታድርጓት የነበራቸዋን ነገር ከትላንት ወዲያ ደግሞ እኮ አታፍሩ፣ አይናችሁን በጨዋጥባችሁ መጣችሁ እሷ ቤታል እያችሁ ታደርግ በዛሬ ደግሞ ማለት ነው ለምን ተናገርክ ብላችሁ ብሩኬን እንደዚህ የምዘቀዝቁት። ዛሬ ደግሞ ወደ ብሩኬ ዞረዋል እግዚአብሔርም ወደ ብርኩ ይዞሩ አለ ደግሞ፣ ለምን ተናገርክ ብለው። እኔ በስመ አብ! ሰው ግን ምን አይነት ምን አይነት ምን አይነት አስተሳሰብ መርዝ የሆነ ቅንጭላት እንዳላችሁ አላውቅም። የእውነት በጣም ግን የእውነት የሰው ልጅ ሲንባል ግን በጣም ከባዶች ነን። እግዚአብሔርን ልጆቹ በቃ ስራ መስራት አልቻሉም። ለማንኛውም ሀይሚዬ፣ እጅግ በጣም የሚያሳዝን ነገር ነው። ሼር ያደረገችልን አይዙፊኔ ማር በጣም እምነት ሽ አንቺ ከፈጣሪ ጋር ነው ፈጣሪ ላይ ነው። እና ፈጣሪ ደግሞ ጥሎ አይጥልሽም የእኔ ጨረቃ። ትላንት ራሱ እኮ ማለት ነው ትላንት ራሱ የራሷን ቻናል ላይ ነበር መለቀቅ የነበረበት ግን ሄዳ ፍፄ ላይ እየሰራች ነበረ። ሀይሚ ማለት ከራሷ በላይ ለሰው የምትኖር ናት። ከራሷ በላይ ለሰው የምታስብ ልጅ ናት። እግዚአብሔርን ነው ምላችሁ አሁን ትላንትና ቻናል ላይ መለቀቅ ነበረበት። ሁለት መቶ ቶሎ መግባት አለባት። ግን ሄዳ ፍፄ ላይ ቪዲዮ የተጫነው ከእነ ፍፄ ላይ ፍፄ ላይ ነው ምር ስምረት ላይ ከሁለት አንዳቸው ነው ብቻ። ግን ቪዲዮውን በደንብ አላየሁትም ማለት አላስተውስኩም፣ የትኛው ላይ ቻና ላይ እንደተጫነ። ግን ቪዲዮ ተቆራርጦ ነው የደረሰኝ። እንደነገርኳቸው ትናንት ኢንተርኔት አልነበረኝም እና እነሱ ቤት አለመምጣታቸውንም ውስጥ ልታልፈልኝ ነው እና ሀይሚ ማለት ከራሷ በሌላ ሰው የምትኖር ናት። ለነሱ እነሱን ለማበረታታት ነው እዛ እንጂ በራሷ ቻናል ላይ መጫን ትችል ነበረ። ግን እነሱ መበረታታት አለባቸው ብላ ነው በሌላ ሰው ቻናል የምትመጣው። እና ሀይሚ ማለት በጣም አስተዋይ ሴት ናት። ዳይመንድ የሆነች ሴት ናት። እርጋታዋ ላይፍ ላይ እዋት እስኪ እግዚአብሔር ይህም ሊጫወት የሚመጡት ሴቶች ሁሉ ቅል ቅል ቅል ሲሉ፣ እሷ ግን እርግጥ ያለች የኔ እናት ቀስ አድርጋ ስትስቅ፣ ሰጥሰቅ ራሱ ሙሉ ለሙሉ አይደለም የምትከፍተው ጥርሷን ራሱ በቁጥብነት የኔ ቁጥብ ሴት። ስለዚህ የኔ ውድ አይዞሽ፣ አይክፋሽ። ያው ፖስት የምታደርጋቸው ነገሮች ያው ውስጥሽ ምን ያክል እንደተከፋ ነው የሚያሳየው። ግን ደግሞ አይዞሽ፣ ሊከፋሽ አይገባም። ምክንያቱም ፈጣሪ ያለው